ሴትነትሽ ሊከበር ሴትነትሽ ሳያከብር ሴትነትሽን አዋርዶ ሰድቦ ይሄ ወጠጤ፣ አንቺ ተመልሰሽ ገንዘብ ስፔንድ አድርገሽ የምትታረቂ ከሆነ፣ የምትለማመጪ ከሆነ ባኬን ፎርስ ከሱ ጋር የምትሰዳደቢ ከሆነ፣ እሱ አይደለም የሰደብሽ፣ እራስሽን ያሰደብሽ ነው። ሲጀመር የሰከረ ሰው ነው እንግዲህ፣ ጎትቶ ሲያስገባት ራሷ ታቅም እንደምትለው ደግሞ አፋሌት ረ ኦሮሞ እንዲህ ዓይነት ቅሌታም ሕዝብ የትኛዋ ኦሮሞ ሴት ናት? የተከበረ ነው የኦሮሞ ሕዝብ። ይኸውልሽ እናት ይ ወለቀ ኦሮሞ ናት። ልንገርሽ የትኛዋ እናት ናት ኦሮሞ እናት ናት ወንድ ልጅን አወጣውት በዚህ እንደዚህ ያረኩት ብላ የምታወራ የትኛዋ ኦሮሞ እናት ናት? በወለጋ አንቺ ወለጋ ነች ሲፈን ግን በእኛ ባህል ልንገርሽ እግዚአብሔርን እኔ አሁን እቤት ሲሄድ የማዘር የህት ልጆች ምናምን አሉና፣ እና እርሶ ብሎ እንደሚጠሩኝ ተገልሽ ክብር አንድ ልጅ ከወለድሽ፣ እርሶ ነሽ። ባል ካለሽ፣ እርሶ ነሽ። ኤሴን ብሎ ነው የሚጠሩኝ። ይሄን የመሰለ ባህል ያለው የተከበረ እራሱን የሚያከብር እራሱን አክብዶ የሚይዝ ማህበረሰብን ወክላለሁ ብላ እናቴ ወንድ ልጅን እንደዚህ ግን ከአሁን በኋላ ታቁም። በፋሚሊ ሻትምጣ በኑሮች በልጆች አባት አፏን ትዝጋ። ይህ ቀልድ አይደለምሁለችኒንግ ስለ እኔ ማለት እኔን ግን መሆናችን እኔን ለአንድ ሰከንድ መሆናችን በቃ የእኔን እድሜ እንደኔ ሆነሽ ለአንድ ቀን ብትኖሪ ውይሽሽ ነው። እንደኔ መከበራችን እንደኔ ሰው አያከብርሽም። በቃ አሁን ተለማምጠሽ ምትበይ ሴት ነሽ። እኔ ደግሞ ማለን ለማመጥ ቢኮዝ አም ወለጋ የትኛው ወለጋ ሰው ነው ተለማምጦ ቁሩ የሚለቃቀመው የትኛው ወለጋ ነው ሰው ነው እንጂ ለማኝ የሚሆነው ተለማምጦ ሰውን ወድቆ ዝቅ ብሎ ምናምን የለም እኮ ከኛ እኮ የለም ብንሞት ይሻለናል እኔ በእውነት እዚህ ሚዲያ ላይ የማያቸው የኦሮሞ ልጆች ኩሩ ኩሩ ቀብራሮች እግዚአብሔርን ከአፋቸው የሚወጣውን የሚያውቁ ተጠንቅቀው የሚናገሩ የኩሩ ዝም ቢካስ ከኦሮሞነቷ በላይ ወለጋነቷ ስለገነነባት የማወራው እንጂ፣ ሰው የትኛው ወለጋ ኦሮሞ ነው ለፍርፋሪ ዝቅ ብሎ የሰውን ፊት አይቶ የሚኖር፣ እኔ አላቅም፣ እኔ አላቅም። ኢቨን ስደትን በዚህ ዘመን ያየሁት ዘመዶቼ ሲሰደዱ በጣም የኮሩ ናቸው። በጣም በጣም ራሳቸውን የሚያከብሩ ናቸው። የምሬ ነው የምልሽ። ብዙ አይናገሩም። ወንዶቹ ደግሞ ዝም ያሉ ነው። እንኳን ሊያቃጥር ከጂጂ ኪያ ጋር ነመራ ቦሮ ሲደዋወል ማለት ነው አስበሹ በጣም ነው የሚሰገነ ነው በእውነት እንዲህ አይነትም፣ ሌበንቻ እንደበስሙ ራሱ መጠራቱ በጣም ገላይን እየበላኝ ነው። እኔ በጣም ነው የደበረኝ። በጣም ነው የምትደብረው በእውነት ሥርዓቷን ትያዝ። አንቺን እንደ አንቺነት ማለት ማከያዘች እኮ ዳስ ነው። ሄር ቢሄቪየር የሷ ይዛ ነክስ ነክስ ይዛሻለች። ስድብ ራስን ማዋረድ ነው የሷ ባህሪ፣ ስድብና ራስን ማዋረድ ነው። ስርሽ ቁጭ ብለው የኔን ኢንፎርሜሽን መስሏቸው የሚሰጡሽ ሰዎች የትም አይደርሱሽ። ኢቭን ሞር ያስቀጠቅጡሻል። ኢቭን ሞር ጠዋት ስነሳ ስለአንቺ ነው ማሰብ ሲጀመር እንገርሽ አይደል? ሲጀመር ማለት ነው። ስለአንቺ ማንም የሚነግራት ሰው የለም። ምን አለ? ሶስት ልጆች አሉ። ሶስት ልጆቹ አባት አላቸው። ምን አለ? የኮራ አባት ኩርት ያለ በእውነት። ምን አለ? ሌላ ምን አለ? ገብቶሻል? እሷ እኮ የልጆቼ አባት ለሰባት አስደፈረኝ ብላ እኮ የምታወራ ናት። ረሷ የእሷ አያልቅም፣ አያልቅም። ምን አረገኝ ብያወርቻለሁ? ስለ ልጆች አባት ረብስማ ስለነመራ ምን ብናወር ምን ብያወር፣ ቃሉ ነመራ ኪንግ ነው። ንጉስ ነው። እንደኮራሽበት ነው። አንድ ቀን አፍሬበት አላውቅም። ንጉስ ነው። አስተዳደግ አልኩሽ እኮ አስተዳደግ፣ አመጣጥ ገና ተወልደሽ ያደግሽበት አካባቢ ውስጥ ነዋል፣ ሁሉም ነገር እና አመጣጧ ነው እዚህ ጋር የሚናገረው። እኛ እኮ ሳምሪ እኮ አባታቸው ጋር ስላደጉ ነው እንዲህ አይነት ባህሪ ያላቸው ልጆች የተፈጠሩት። በእውነት አሁን ፋኒ በሳምሪ ስለምትቀና ነው እንጂ ልጁ ምን አደረገ? ትቀናባታለች። እንዴት አንድ እናት በሴት ልጇ ትቀናለች? ጂጂ ኪያ በሴት ልጇ እኮ ትቀናለች። ተቀልሻ ልጅ ተረጋግታ ህይወቷን የምትኖር ትዳሯን አክብራ ባሏን አክብራ የምትኖር ሴት ናት። እንደገና ሁለቱን ለማባላት ደፍ ሊደፍረኝ አለች አለቅሳለች። እውነት እሳቸው ሴትዮ እግዚአብሔር ይቅር ይበላቸውቸው አልፎ አልቀመጡ የነገርኩሽ እኮ አሁን አጀንዳ ተሰጥቷቸው ነው። የቤታየው ላብድ ውሻ ሆነሻል ጂጂ የቤታዩ ገረድ ሆነሻል። ቤታዩን ለማስደሰት ዩልዱ ኤኒቲንግ ለቲክቶክ ወይን ብለሽ ማለት ነው። ከቤታዮ ጋር ጌም መጫወት በቤታዩ ከፈለገች ግን፣ ልዕልቲ አንድ ጥያቄ እንደው እኔ አላቅም ግን እንደው እዚህ ሚዲያ ላይ አንዳንዴ ዝም ብዬሽ ሳይ ሰው እንትን የለውም የሆነ ክብር የለውም ለራሱ ለሊያ አገዛ የሰደበቻት ትዛለች እንዴ? በጣም ነበር ኩሚስ። እኔ ኒንጃ ብቻ እዚህ ሚዲያ ላይ ከባድ ነው። ሁለቱም እናትና ልጅ አሁን ሆነዋል። ቤታየ የጂጂ ኪያ ልጅ ሆናለች። ሁለቱም ሰርጀሪዎች ናቸው። ሁለቱም የተቆራረጡ ባሽድባድ ያላቸው ኩን ነሽ። አሁን ቤታየ እነዚህ በጎች ተሰብስበው የኔ ኩን፣ የኔ ንግስት ሲሏት ሲሏት ቤታየ ንግስት የሆነች መሰላት፣ ተቀልሻ ንግስት ሆነች መሰላትና ያሉ ራሷን እንደ ንግስት ሪኖቬት አስደረገች። ና አሁን ኮንሴኩዌንሱ ይመጣል። ሳይድ ኢፌክት ምን ያለፋ? እሱ እሺ፣ ድሜዋ ገፋ ሲል ገፋ ሲል አይደለም፣ አሁን ወጣትነቱ ነው አይደል? ጉዷን የሚፈለው በጣም መጥፎ ነገር ነው። ያረጋችሁ ሰርጀሪ መሰለሽ? እነዚህ እኮ አምስት ሺህ እኮ ሰው አያየሽ የኔ ንግስት፣ ኩዌን ነሽ፣ ስምሽን ፕሮፋይል አድርገው ምናምን ሲሯሯጡ እነዚህ የኦንላይን እና የምድር ላይ ቅመሞች እሷ ንግስት የሆነች መሰላት። ንግስት ለመሆን ደግሞ እንደ ንግስት የለም፣ ራሷን ተቆራርጣ ቤታዬ አሁን ወዴት ነው መመለስ የለም። ቂጧን አሰርታ ቂጧን ብትዞር ታይት ለብሳ ቤታየው ዞራ ቂጧን አታሳይሽም ምን እንደሚመስል አፍንጫዋ፣ ምኗ፣ ምኗ። በቃ ቤታ ላይፎ ተቀይሯል። ጂጂም አሁን ሁሌ ሪኖቬት ማድረግ አለብሽ። በነገርች ላይ ቤታ ሁሌም እድሳት ላይ ነው የምትሆኙ፣ ለዘለአለም ጓደኞች እኮ አብሮ የሚሰሩት ኮሎምቢያኖች አሉ። ሁሌ እድሳት አይሀፍቱ ጎባ እኮ ኤቭሪ ሲክስ መንስ ሲመጡ እንዲህ ብሎ ይመጣሉ። የምሬ ነው። ሁሌ እድሳት፣ ሁሌ እድሳት፣ ለዘለአለም፣ ለዘለአለም። እኚህኛዋ ከእድሜው ጋር አልሄደባቸውም። ገና ካሁኑ ወልቀዋል። ምንም አልሆነላቸውም። እሳቸው አልቆላቸዋል። የትንሿ ነው እንጂ እንደዚህ በስማን በዚህ እድሜ ከባድ ነው። በጣም እንዲ አሁን እኮ እሳቸውን አይተሻቸዋል እ ቆይ ሳትወልድ እኮ ነው በነገርሽ ላይ የተቆራረጠችው ቤታ። የሚያሳዝነውልች ልጅ የላትም ቤታልጅ ልጅ ሳይኖር መቆራረጥ አሁን እኮ እሳቸው ይህንን የመሰሉት ጋሰብ ሲሆን፣ ይህ እኮ ትራንስጀንደሮች እኮ እኔ እዚህ አሜሪካን እኮ ሸዋለ እኮ ትናንትናቸው ራሱ እኮ ደረታቸው ላይ ወረደ። ቆይላ ሳይሽ ትናንትናውን ጥርሳቸውን ገልብጠው አድርገውት ማለት ነው ታለ ሪሃ ቆይሳለ ይልሽ ጥርሳቸውን ገልብጠው አድርገውት የላይኛውን እታችኛው ላይ አርገት አይተሽል ልሽ የታችኛው የላይኛውን እታችኛው ላይ አርገት ገልብጦ ተሳስተው ላይቭ ለመግባት ምን መሰሉ ል ጌታ ል ይሄኛው ጥርስ ከላይ ነበር መሆኑ ነበር። ነካይ ነው የሚደብረኝ። ልሽ የታችኛው ጥርስ እንዲህ ብሎ ሊወጣ አይችልም፣ አይችልም፣ በፊት አይችልም። የታችኛውን ገልብጣ አርጋ ነው የገባችው ላይፍ ቸኩራ። ይሄ የሚወጣው ነው። እሷ ቆመው በሄዳቸው እኮ ነው እንደዚህ የሚተረጉት፣ እንደዚያ ዙረው እንዲገባና፣ አሁን የታችኛው ጥርስ እኮ አይታይም። እኚህ ሴትዮ ናቸው እኔን እኮ የሚሰድቡኝ፣ እኚህ ሴትዮ ናቸው ሚስጥር አለኝ ብሎ የሚወሩት። የታችኛው እላይ ነው፣ የላይኛው ጥርስ መሆን ያለበት ታች ነው። ጌታ ምስክርልቤ ነው ለምስር እኔ ሳውራ የታችኛው ጥርስ እኮ አይታይም። እንደዛ እኮ መሆን ያለበት አይታይም ው ታልሽ። የላይኛው ነው የሚታየው አደለ? የእሷ ግን የታችኛው ይታያል። የታችኛው ነው የሚታይ። ገልብጥ አርጋ ነው። በጣም አሳፋሪ ናቸው በእውነት። በመላው እኔ ቂጥ መቀመጫ ልሸጣለን። መጥ በነገራችሁ ላይ ሰውነት ወፍራም ሊሆን ይችላል፣ ግን አይስጣለን። እንዲ ለእልትዬ እንዴት እንደምታምሪ በእውነት በእውነት ለኢት በእውነት አንቺ ገና ልጅ ቆንጅዬ። እንዲ እሳቸው አሉ አደል እንዲ። ያን የሚያክል ግድንግድ ሰውነት ይዘው ይኸው ይሄ ተንቀለጠለ ጉንጫቸው ራሱ ደረታቸውን ነክተው የሚወጡ አንቺ። ምን እሳቸው ቢያረግኝ እኔ እሳቸው እኔ ጋር የሚጣሉት እኔ እንደ ኪዱ ጋር ብጣላ ኪዱ ትንሿ ልጅ ማለት ነው። ኪዱ ከእኔ ጋር ብትጣላ ወርጄ አልሰዳደብም። ከሱ ልጀምርልሽ ከፃን ልጅ ጋር ወርጄ አልሰዳደብም። ታናሼ ናት። ምንድን ነው ምለው? ሄ ኢሳ ምንጠራውና እቺ ልጅ አፏና ትክፈት እዛው ያዝልኝ ምናምን ብል ነው የምሬን፣ እንጂ ወርጄ አልሰዳደብም ሴ በእውነት እንዴት ተወልድሻለች? እግዚአብሔር ምስክር የተወልድሻለች። እነዚህ አይነት ቁም ነገር ሲኖራት እኮ ነው። ተራ ሴት ጋ እኛም ደከምን እንጂ ምንም፣ ብቻ ማትማር ዘመኗን ሙሉ አስራ ምናምን አመት የውዚህ ላይ ናት፣ ምንም ለውጥ ሳናይ ደህና ነገር ማዘራያኛለን። ቤተሰብ ያይሻል፣ ጓደኞች ያይሻል ነምራ ያኛል የእሱ ቤተሰቦች ያዩኛል። ሞስፓርታንት ላይ ደግሞ በጣም ስለምወዳቸው ነምራን በጣም ስለምወደው የእሱ ቤተሰቦች እንዳያዩኝ ራሴን ሳዋርድ እንዳያዩኝ አልፈልግም። የእሱ ጓደኞች አሉራመጣጥሽ ማስተዳደግሽም እንደዛ አይደለም ያ የእሱ ጓደኞች የእሱ ፋሚሊዎች አሉ እና እኔ ራሴን አዋርጄ የስሳደ ምናምን አሬ ደብራል እንዴት ጋሼ ምናምን አስበሻል። ኦንላይን ሲወጣ መቅዲ ስትሳደብ እውነት እሷ ከነካችሽ እኛ አንለቃትም። አልፎ ባታገን ራቀች ያካሄዷ አካሄዳቸው ትንሽ ራቃለ እና ይደውሉላት። ብቀማም እኮ ነምሬ ልጆች አባት ነው የቀማኝ። ልጅ እንደጋግ ነው ምንድነው? ቀማች ቀማ፣ ኖርማል እኮ ነው ይሄ። ልጆቹ አባታቸውን ማየት አለባቸው እና ምን ችግራል? በፍቅር ያድጋሉ። እሱ ያለው ኢትዮጵያ ነው፣ አንቺ ያለሽ አሜሪካ ነሽ። ይሄ አለመሰዳደባችን ነው ዋናው። ቱና ምናምን እንስሳ ነሽ ምናምን መጥቶ እኔን አለመሰዳደቡ ነው ከነበራ እንደበት ስድብ አይወጣም ጀመረም በእንደዚህ አይነት ነገርም ጭራሽ ቲክቶክ የማያይ አረ ቲክቶክ ላይ የሚልም እናቴ እኔም ራሱ ይደብረዋል በሆነ ጭራሽ ሌላ ወሬ ባለጌ ባለጌ ናቸው በእውነት ለማንኛውም ግን የወለጋን ሆቴል እግዚአብሔር ምስክሬ ነው እኔ ይሄ ውሸት ሊበቃ ይገባል ጅች ካልሆነ እኔ እና አንቺ ዘመድ ነን። ኧረ በጌታ ታሰብ እንደሚዶሎና ቢሎዎሽ የማገናኘቷ ማን የገረመኝ በእውነት ወይ ወለጋ ፈረደበት እኮ ታውቂያለሽ። አማራን ብሎ ጎንደሬን ብሎ እንደሚቀፍሉት እኔ ለምን ኦሮምኛችን ስ በልጅነት ነ ይመጣ አዲስ አበባ ተወልጄ ያደኩት ዘነ ወቅት ተወልጄ ያደኩት ለእኔ ኦሮምኛ እኮ እወራለሁ እንዴ እኔ ራሱ በእውነት ምንም የቀረኝ ነገር የለም እኮ እንዲ ፐርፌክትም ባለው በተአምር ማለትታሙ በእውነት እኔ አወራለሁ፣ እኔ ግባባለሁ። በደንብ አድርጌ ግባባለሁኛቄ ብቻ ተበል ሳሆን ስድቡን ፓርትማ እችለዋለሁ። ስድብ ስድብማ ዲፓርትመንት ነው አገባል እንጂ እኔ እናቴ ጋር ስደውል በኦሮምኛ ነው የማወራው። የማልችለውን በአማርኛ እየመለስኩ ማለት ነው። እናቴ በኦሮምኛ ነው የምታናግረኝ። በጣም ነው የምታሳፍረው። በእውነት ኦሮሞ አክንተፈ ብሎ ነው የተፋት። አሁን ጉል ጊፍት ብላ ነው እኮ እንደዚህ ያስበሽዋል። ከቴዲ አዋሳ ጋር ከቴዲ አዋሳ ጋር የተቆረጣይት መቼ ነው? ለዚህ የበቁት በጎረቤት ከጎረቤት እኔ የማዘር ፍሬንድ አሁን ወለያለች። እኔን ያሳደገችኝ ማለት ነው እማ። በኦሮሞኛ የምታወራት እሷ በአማርኛ የምትመልስላት። እንደዚህ ነው እኮ ሰው የሚኖረው። እቺ ሚቆረጥ የለም። ከዛ እታገልላቸዋለሁ ነፃ አውጥቻቸዋለሁ ትላለች። ደግሞ ኢትዮጵያ በጂጂ ስድብ ነው ኦሮሞ ነፃ የሚወጣው። አይገርምሽም? ኢትዮጵያ እኮ በስድቧ ነው የሚያውቋት እንጂ ምንምን በምንነቷም አያውቋት። ለማንኛውም እኛ የምናፍርበት ታሪክ የለኝም። ምን ምንም ነገር ምንም ነገር እንኳን የምታፍሪበት አይደለም። አንገትሽን ቀን አገሽ ቀብረር የምትይበት ማንነት ነው ያለሽ። በጣም ስንቱ ሴት እኮ ማላፈስንቱን ትዳር እኮ እኔ የተረፍኩት እናቱ ስማም የስንቱን በእውነት እዚህ ሚዲያ ላይ ደግሞ ያሉት እንፈራሻለን። እውነት እውነት ያስፈራል። እውነት ሁሌ ያስፈራል። እውነት ሁ ያስፈራ እውነትን ስለምትናገር ይሰለቻል። እኮ አሁን ከእሷ ጋርም ገብቶሻል ሊደብራሽ። የሚወዱኝ ሰዎች ከእሷ ጋር ትነጋገሪ እሷ እኮ ባለጌ ናት ይሉኛል። በቃ ባለጌ ባለጌ ብለሽ ታያት ተለፍልፍ ታውራ ባለጌ ናት ባለጌ። ንቀሽ ማለት ደግሞ አንደኛ ነገር በእውነት ነው የምልሽለልቴ በጣም ትቀናብሻለች። በጣም ያም ነገርን አትርሽ ማለት እኔ ምን የሚያስቀናም አለኝ? ግን ልጅነትሽ ያስቀናል፣ መልክሽ ያስቀናል። ምንም ገንዘብ ምናምን እጇ ላይ የለም። እኔ እኮ ጂጂዬ፣ አሁን ጌም ስትጫወቺ እነዚህ የሚሞሉሽ ሀብታም ነኝ ባይ አሁን ሰበን ለበን አለን ብለው የሚበጠረቁት ማለት ነው። እኔ ጓደኛ ብትሆኚ አውድ ሄልፕ ዩ፣ እኔ ለጓደኞቼ ቀላል እረዳለሁ። ጌም ስትጫወቺ ቢያንስ እንኳን ሀያ ዶላር አንቺ ላይ ስፔንድ ማያደርጉ ሰዎች እኮ ናቸው። እንዲህ ብያት እንዲህ ብያት ብሎ የሚሞሉሽ ለስድብ ለስድብ ይፈልጉሻል። አንቺ እንድትሳደብላቸው ይፈልጉሻል። ከዛም በኋላ ለአንቺ ጥቅም ግን ገንዘብ ፍለጋ ነው ቲክቶክ ላይ የሚመጩ ገንዘብ ግን አምስት ሳንቲም አይወርዱልሽም። ባለፈውን እኔን ስሰርብኝ አርባ ሰባት አበባ ነው ጫልቶ ኦሮሞ ያር ከፈከፈችብሽ እና አርባ ሰባት አበባ ህይወትሽ ወርዝ የሚያደርገው አርባ ሰባት አበባ ይ ከዛም በኋላ እሷ ትሞላሽ እና ደግሞ እኔን፣ ትሰድብኛለሽ። ዩቱቧንም አዘጉባት። ፍቅር ማጣት ይሄ ነው። በቃ ሰው ሪስፔክት አያረጋትም። እኔን በሰደቡኝ ሰዎች ኢምቦክስ እየመጡ በጣም ነው መጠላት ይሉሻል። በጣም ነው ይሄ የሚጠላት። ያከብሩኛል ብለሽ የምታስቢያቸው ሰዎች በጣም ነው የሚጠሏት። የሆነ እንኳን ሀገር ቤት ሄዶ አንድ ጂጂን የሚወድ የለም ብሏል። አሁን እኮ ሀገር ቤት እንዳልገባ ሊገሉኝ ነው። ማነው፣ አንቺ የሚገልሽ? ማንም ዞር ብሎ ያያት፣ ማንም እንዴ። የእሷና የዮዳብ እኮ ልመና እኮ ከሊቢያ ካሉት ሰዎች ልመና በላይ ሆኖብኛል። መች ለመኑ? ሊቢያ ያሉት ልጆች ጌታ መች ለመኑ? አልለመኑ። የዮዳብ ደግሞ ስንት ሚሊዮነር ነች? ስንት እንትን ነው ማንቀሳቀሰው? ሲለ አንድ አበባ ሁለት ይጋል አሁንማ ኢትዮጵያዊ ነኝ ያለኮ እዮዳም ኢትዮጵያዊ ነኝ ዘር ፖለቲካ እንዳታወሩ ምናምን አላለ። ኧረ ያስቃል። እኔ ዘንድሮ እኮ እብደቱ በጣም ያስቃል። እና እዮዳም ለማኝ ሲል የነበረው አሁን ጌመር ሆኗል። ፉልታይም ጌመር ሆኗል። ለማኝ ሆኗል። አሁን በቅርቡ እራሱ ይሳደባል። እሱ በቅርቡ ጌመሮችን ይሳደባቸዋል የታወቀ ነው። እና እዚ ለዝጅ ምንም እንዳትናገረ ትች ባለጌ ናት። እዛው በልግነዋል። ስለ ትራውማ ስታወራ ነበር። ና ጊፍት እኮ ማርሻስ ቀይራል። እውነት ነው። ባለፈው መዝሙር ጋብዣ ነበረ ጠዋት ተባረክ ብዬ አለው። ዌብሳይት አንተ ጎንደሬ። ለማንኛውም እኔ ጂጂ እኔ ከአንቺ ጋር መሰዳደብ አልፈልግም። ስድብም አልችልም። ታሸንፊያለሽ። ስድብ ከሆነ ታሸንፊኛለሽ። ግን ባለፈው ስለ ትራማ ስታወሪ ብዙ ሴቶች እኔ ጋር ያወሩኛል። ሲንግል ማሞች ሂዝ ጎጃሜ፣ ኦ ይቅርታ፣ ጎንደር የማበትሆን ይቅርታ፣ ሶሪ ዌብሳይት እና ስለ ትራውማ ስታወራ በጣም እንደተጎዳው ከመጎዳዴ ብዛት እንዳዘነችልኝ ምናምን ምናምን ስታወር ይሰምችሻለሁ። እና ጂጂዬ፣ ለእኔ አትዘኝ፣ ለራስሽ ዘኝ፣ ለራሱ አትዘን። እኔ ጠንካራ ሴት ነኝ። ይኸውልሽ ልዕልቴ፣ በሚወዱ ሰዎች ፊት ያስታውቃል፣ ሁኔታው ያስታውቃል። ሀዘን የፈለገ ብደብቂ ፊትሽ ላይ ይናገራል። ደስታም እንደዛ አንትን የመሰለ ቆንጆ ያለ ፊሊተር ስቲ ስቲ ኔው ምን ችግር አለ ግን እና ጠይም ነኝ ግን እና ምለው ያልተጎሳቆለ ፊት በእውነት እኔ ምን አለችኝ። ትራማ የኔ ትራውማ ልጆቼን ማሳደግ ዋቨር ደስ ለልጆቼ ቆምኩኝ ልጆቼን አሳደግኩኝ። እሱ ትራውማ ነው ለልጅ ማሳደግ ልጅ ማሳደግ ትራውማ ነው ለሷ። ጀግና ሴት ናት፣ ልጆቿን እቅፍ አርጋ የምታሳደግ ጀግና። እንደሷ አይደለም፣ ወስዶ የሚጥል ድመት እንኳን ልጇን ነክሳ ታሳድጋለች። እሷ ግን በየቦታ በታትና ሴት ልጇን በተለይ ከጉያ አውጥታ ጭራሽ እንዲህ እዚህ ድረስ ወታ መሰልባት እኔ ፈርስት ኦፍ ኦል አንድ እናት ከሴት ልጇ ጋር የምትሰዳደብ ከሆነ ፌል አርጋለች አስብሽ እኔ ከእማ ጋር ስሰዳደብ ማለት ነውስ ሱስምናገር እኛ ሴት ልጆቻችን ማለት እኛ ማለት ነው የኛ አካል ማለት ናቸው እንዴ ሴት ልጅ እኮ ክብርሽ እኮ ናት እኔ እኮ ከወንዶች ልጆቼ ጁጁን ነው የምፈራት ትንሿን ነው የምፈራው ባይዘዌ እሷ እንድትነቀኛል እንድትወደኝ ነው የምፈልገው፣ እንድታከብረኝ። በእውነት በጣም የምፈልገው እንደዛ ነው። እውነት ነው፣ እንደዛ ነው መሆን ያለበት። እና የተጎሳቆለ ፊት ያስታውቃል፣ የከፋው ፊት ያስታውቃል። ይሄው በደንብ ቲሽ አበባ መስልሽ። እንግዲህ ጊዜ አሁንም እኔ አሁንም መጣላት አልፈልግም፣ መሰዳደብ አልፈልግም። መሰዳደብ ስል ደግሞ እኔ እመልሼ አልሰድብሽም። ወደ ናንቴ አካባቢ ይመጣሉ፣ አይሁላችሁም።